ሰላም፣ ጤና ይስጥልኝ ተወዳጆች። እንደምን አርፍዳችኋል? በእያላችሁበት ሁሉ ሰላማችሁ እንዲበዛ ልባዊ ምኞቴን እየገለጽኩ፣ ክቡራን አድማጮች በዚህ የመረጃ ሰዓት እጅግ እጅግ አንገብጋቢ የሰበር ዜናዎች ከተለያዩ የአማራ ክልል የጦር ግንባሮች ለሚዲያችን እየተላኩ መረጃዎችን በማጠናቀር ወደ እናንተ ይዤ ቀርቤያለሁ። እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉም እያልኩ፣ ቪዲዮውን ስትጀምሩ በቅንነት ላይክ በማድረግ እየጀመራችሁም በኮመንት መስጫው ስር የግል ሀሳብ አስተያየቶቻችሁ በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻቸውም የሀገራቸውን ወቅታዊ መረጃዎች መከታተል እየችሉ ዘንድ ቻናሉ እንዲሁም ቪዲዮን ሼር እንድታደርጓቸው ስል በፍቅር እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ቀጥታ ወደ ዝርዝር መረጃዎቼም ስሻገር ከደቂቃዎች በፊት ለሚዲያችን በተላከ መረጃ መሰረት ደብረ ማርቆስ ከተማ ውስጥ የአድማ ብተና አዛዡን ኢላማ ያደረገ ጥቃት ሲፈጸም፣ ፖዌ ፖሊስ ጣቢያው ላይም ጥቃት ተፈጽሟል ተባለ። በረሃኛው ጅብላ ሙቸራ ብርጌድ ደብረ ማርቆስ ወንቅ አካባቢ በሁለት ፓትሮል ላይ ሆነው ሲንቀሳቀሱ የነበሩ የፖሊስ አባላት ላይ ድንገተኛ ጥቃት በመፈጸም የአድማ ብተና አዛዥ ኢንስፔክተር እንዳለዋላ ምርን ጨምሮ በርካታ ፖሊሶችን ማቁሰሉንና መደምሰስ ችሏል። ሁለቱን ፓትሮሎችን በተካሄደው ማጥቃት ከጥቅም ውጭ ማድረግ ተችሏል ሲሉ የመረጃ ምንጮቻችን የገለጹ ሲሆን ፖሊሶች ማታ ማታ ጨለማን ተገን አድርገው የደብረ ማርቆስ እና የአካባቢውን ማህበረሰብ ስልክና ገንዘብ የሚዘርፉ የሚደበደቡና የሕዝብን ጥቅም አሳልፈው የሰጡና ሆዳቸው በሕዝብ ገንዘብ እየሞሉ መሆናቸውንም ማረጋገጥ ተችሏል። ከትናንት በስቲያ እለት ጃዊ መተከል አራተኛ ክፍለ ጦር አባይ መተከል ብርጌድ የፋኖ አባላት መተከል አውራጃ ወደ ፓዌ ከተማ ሰርገው በመግባትም በጥላት ላይ ኪሳራ ደረሰዋል። ተወርዋሪ ኮኮቦቹ ፓዌ ፖሊስ ፓዌ ከተማ በመግባትም ፖሊስ ጣቢያ ላይ በፈጸሙት የቦምብ ጥቃት በርካታ የአብይ ተላላኪ ፖሊሶችን መግደልና ቁስለኛ ማድረግ የተቻለ ሲሆን በተመሳሳይ ከትናንት በስቲያ እለት አስር አለቃ ኤፍሬም አጥናፉ ብርጌድ ሲገድ እችጓሌ ከተማን ተቆጣጥሯል። ሸጓሌ ከተማ የሚገኘውን የአረመኔውን ጡት ቁራጭ ካምፕም ሙሉ በሙሉ በመቆጣጠር የጥላትን ሎጂስቲክ ሙሉ በሙሉ መማረክ እየተቻለም ሲሆን ቀንደኛ የስርዓቱን የጭን ገረድ ባንዳ በቁጥጥር ስርም ውሏል። ብዛት ያለው አድማ ብትናና ሚኒሻ መደምሰስና ና ማቁሰል እየተቻለ ሲሆን ኢንስፔክተር እንዳለው አላምር የአራተኛ ፖሊስ ጣቢያ አድማ መከላከል አዛዥ ቆስሎም ደብረ ማርቆስ ሆስፒታል እንደሚገኝም ነው የመረጃ ምንጮቻችን የገለጹት። ተያዥ መረ መረጃዎችን እየተከታተልን ነው። በቀጣዩ የመረጃ ክፍላችን የሚደርሱንን መረጃዎች አጠናቅረን የምንመለስበት ይሆናል። ይህም በእንዲህ እንዳለ በሌላ መረጃ የወርቅ አባይ ብርጌድ የተሳካ ኦፕሬሽን መፈጸሙን የመረጃ ምንጮቻችን ገለጸው። አፋ ባህም ምዕራብ አማራ ቅጥናት ድረስ እዝራስ ቤትወደድ መንገሻ አቲከም አምስተኛ ክፍለ ጦር ጥቅምት 13 ቀን 2018 ዓ ም የምድር ድሮኗ የወርቅ አባይ ብርጌድ ከአዘና በቅርብ ርቀት በምትገኘዋ ቻላ ላይ አንድ የአረመኔው የጦት ቆራጮ ስርዓት ተላላኪ የሚኒሻ አመራር አልጋን አየን እናም ቁጥራቸው ያልታወቀ ቅጥረኛ ባንዳዎች ተደምስሰው ተገልጸዋል። በኦፕሬሽኑም ሁለት ክላሽ የተማረከ ሲሆን ጥላት የተከፈተበትን መብረቃዊ ጥቃት መቋቋም ሲያቅተውም ወደ ሌላ ፈርጥጠው መግባታቸውን የወርቅ አባይ ብርጌድ ህዝብ ግንኙነት መረጃውን አድርሶናል። ወደ ቀጣይ መረጃ የምስሻገር ከሰዓታት በፊት ለሚዲያችን እየተላከን ወሳኝ ሰበር ዜና ላጋራችሁ። ፋናየ ውቤ ክፍለ ጦር የጸጥታ ስራን በመከወን ላይ ያለም ጥቃት ለመፈጸም የመጣን የጥላት ኃይል አሳፍሮ መመለሱ ተገለጸ። በጥቅምት 14 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ገደማ ከአዲስ ዘመን ተነስቶም አርኖ ጋርኖ ከተማ ላይ የፋናጀ ወቤ ክፍለ ጦር አባላት ላይ ጥቃት ለማድረስ የህዝብ ተሽከርካሪን ተጠቅሞ የመጣን የጥላት ኃይል አይቀጡ ቅጣት በመቅጣትም አሳፍረው ወደ መጣበት እንዲመለስ አድርገዋል። እንደደረሰም የጨበጣ ተኩስ የከፈተ ሲሆን ጠላት መምጣቱን መረጃ የደረሳቸው ፋናዎቹም በጨበጣ ወጊያም ከአራት በላይ የጠላት አሽከሮቻቸውን እስከ ወዲያኛው እንዲወገዱ አድርገዋል። ሰሞኑን የጠላት ኃይል ሲቪል በመልበስ የሕዝብ ተሽከርካሪን በመጠቀም ከአዲስ ዘመን እስከ ፍራንስ ማክሰኘት ድረስ እየተንቀሳቀሰ መሰንበቱ የሚታወቅ ሲሆን በዚህም ዕለት የን ቴክኒክ ተጠቅሞ ፋኖን ለመማረክና ለመደምሰስ የነደፈው እቅድ በኪሳራ ታጅቦ ተጠናቋል ሲል የአፋባሃ ሰሜን አማራ ቅጥና በላይ የዘለቀ ዝ ዳግማዊ ቴዎድሮስ አምስተኛ ኩር ሕዝብ ግንኙነት ኃላፊ ሀብነት ሞላ ገልጿል። ክቡራን አድማጮች ለዚህ የመረጃ ሰዓት ያስኩላችሁ አሁናዊ ወቅታዊና ሀገራዊ አጫጭር የግንባር መረጃዎች ይህን ይመስላሉ። ከሰዓታት በኋላም በሌሎች ወቅታዊ መረጃዎች እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።